ምን አሁን ለሴ አንድ ሴት ልጅ ወደድቋት ገብቶሀል? አለ። ኦኬ ምንም የለኝም ልበል። አንድ ሴት ልጅ ወደድቋት። ኦኬ ምናባት ልሞክር እችላለሁ። ገብቶሀል አይደል? ልሞክር እችላለሁ። አንተ በዛ ሙከራ ላይ የተነጨው ሰውዬ እኔ አንቶኛ ባጣጋይ ያ ወንዶች ውልሜን በአቅሙ ነው የሚጠብሰው። ተግባባት? በአቅማችን ነው ሁላችንም የምንጠብሰው። አቅማችንን፣ ኪሳችንን አይተን ከአቅም ከአቅመ በላይ ከጠበስክ ልንጠራራ ብለህ ነው። ኢምፕረስ ላርጋት የሌለኝን አለኝ ብለን የቀረብነው። ስለዚህ እንዳልኩ በአቅም ሳይሆን ፈጥረ አውርተ እሷን ለመብላት ብለ የሌለህን አለኝ ብለ መታሃል። በዛ ላይፍ አስለመድሃታል። ኢትስ ዮር ፎልት። አንተን ያስለመድካ አንተን ኢምፕረስ ላርግ ብለ ያልሆነ ቦታ የገባኸው ስቃይን የበደለው አንተ ነህ። ነው ዩ ቶልድ ሄር

ይረሳዋል ከአምስት ደቂቃ በኋላ። እንጂ እኮ ባለፈው ድሜ መንበር ስናወራ ስናወረው በተአምርበት ገይ ያለ አቅሜ እኔ ሴት ጠብሻ አላቅም፣ አልወድም። ስትረስ ነው የሚለቅብኝ ኪሴን አይቼ ነው የምጠባበሰው የነበረው በፊት እንዷ እንዲያውም አንዷ ቀልቤኝ ገፈዋለች። እመቤቴ መስክሬ በፊት ማለት ነው። ድብልቅ ናት፣ ነጭና ጥቁር እና ሞር ወደ ነጭ ነው ክልስነቷ የሚሄደው እና አላረፍልሽም እኔ፣ ሀገር ሰላም ነው ብዬ ተፍ ተፍ አልኩ። ሰዓት አወራዋት የዚህ ሀገር ሰው ናት እና አወራ። ደስ ብያታል፣ ተመችቻታለሁ። ያው እኔ መቁላላት ወዳለሁ በስሱ ጽድቅተይሽን ምናምን አለ፣ አገር ሰላም ነው መቼም የሆን አራጣን ብዬ አወራ። እዚያ የመጀመሪያ ጊዜ ስጋብዛት ደስ ብሏት፣ እኔ ደግሞ የሆነ ቦታ አለ፣ ፕራይሱ ቺፕ ነው፣ ቤቱ በጣም ያምራል። እዛ ወስጄ ነው በቃ ኢምፕረስ ትሆናለች ምናምን ነገር የከባድ ሚዛን ነው ተብዬ በሚቀጥለው እኔ ልጋብዝ ብላኝ አውርቼዋለሁ። ከዚህ በሳና ክሩዝ ነው የወሰደች ስማይትሪ ተብዬ ሁለት ቀን ነፍሴን አላውቅም። ከዛ ጠይቃለሁ የሆነ ኮርፖሬት ትልቅ አለ የተባለ ሴክሬታሪ ኤክስኪደ ቀልቤን የተገፈፋውን ልጨናንቀው ቀነኒሳ የት ሄደ እናቱ ሰው ባለው ነው የሚሸነው እናቱ ካህናን ሰላም አልኩት። ዮኒ እኔ ግን አንድ ነገር ልበልህ ማለት ነው እኔ ይሁን ቆይ ትንሽም የተበላው ለእኔ ትንሽም የተበላው አምስትም የተበላው መቶም የተበላው ለእኔ እኩል ናቸው ብዬ ነው የማያቸው። ገብቷል። እኔ ያቺ ቤት ቆንጆ ቤት ስለሆነች ፕራይሷ ጥሩ ስለሆነ ስለማቃት ስበላ ወስድበት ቤቴ ነው እዛውት እጄ ስጋ ብዝ እቺ ሰው ደግሞ እሱ አይመሰላት ደግሞ በቃ ያበደ ይቻበ ያለኝ። ከዛ በኋላ ለ ለዛ ነው የት የተወሰድኩት? ሳና ክሮስ ተወሰድኩል ለሁለት ግን እመቤቴን የተያዘው ሆቴል ብች ዳር ላይ በቃ እንደወጣ ከእንትን ውሃ ውጋ ነው ያ አይቀርልህም ታምሜ ያለው። ከዛ በኋላ ብዙ ብዙ እንትን ሆንኩኝ። ልንግባባ አልቻልንም። ወሬ ላይ እንዴት እራሱ ትግባባለህ ብሮ። እኔ አሁን የሚገርምኝ እኮ ነው፣ ምን አደረኩኝ? የቺ በከባዶ የደመደች ናት። እኔ ልታራቆት ሄ ነው ገና ፔቼክ በዘጠኝ አባዝቼ ነው ሜል ያለብኝ። እሷ አካል አሉንም

ጣችሁ ማለት ነው። ደስ ያላችሁ መርጣችሁ አግቡ። ከዛ በኋላ እንደዚህ ማን ይከለክላል? ያ ማስቀያሚ የትም ዓለም ላይ የለም እኮ ብራዘር። ችግሩ ምን ይሆን መሰለኝ የእኛ ጎረምሳ ማ ብራዘር ልዘግበ ገንዘቡን ሲያገኘው ይጠጣበታል፣ ይቅምበታል፣ ያጨስበታል፣ ይቆምርበታል። ቤት በኩል የያዘው ወጪው ብዙ ነው። ቺክ ያራውዝበታ ነው ምናምን ያ በጣም ብዙ ነው። ወንድ ልጅ እንዲያውም ሴት ልጅ ሲያያይ ሲይዝ ይሻላል። ሴት ሲይዝ ይሻላል። ገንዘብ ይዛ ሴት ከሌለው ግን የሚውለው ጀለሶቹን ይጠራል፣ ይቀማል። አሜሪካን ሀገር ጌሾ የሚቀማ አይደል? እንዲያበሻል ጌሾ ይቀማል። ትንሽ እየሆነ ይሄዳል። እንዲያው ሴት መኖሩ ለወንድ ልጅ በሌላ ሀገር ላይ በጣም ጥቅም አለው። እኔ ያገባሁት ላለመጥፋት ብዬ ነው። መቤቴ ምስክር ምላሴን አልወደው። እኔ ያገባሁት የተሰበሰብኩት ይሄ ነገር ያጠፋኛል ብዬ አስቤ ነው። በፋሚሊ ራሴን የሰበሰብኩት ማለት እንጂ ወዝን ሀርድ ከባድ አልነበረም። ስለዚህ ይሄ ነገር በዚሁ ከቀጠል የራሴን ቤተሰብ ካልመሰረት ገዝቧል በቃ በየመንገዱ የማይሆን ብሱ ነገር ውስጥ እገባለሁ ብዬ ነው የሰበሰብኩት። እና አንዳንዴ ራስን ስታቀው የሆነ ልጓም ታበዝ ጅለት አለ። የአራዳ ልጅ እኮ ነው። ጠፋለሁ ጠፋለሁ ብለህ የምትይዘው ነገር አለ። እሱ መሆንም ያለበት እንደዛ ነው። ዮኒ አጠጣ ምናምን ነገር ይሄው ነው። ዶንት ድሪንክ ምናምን ምን ነገር አንድ ይዤ ዱቅልል ይችላል። እኔ ወይን እራሱ አልጠጣም፣ ምንም ነገር አልጠጣም። እኔ አላጭ ምንም ነገር ማለት ነው። ወንዶቹ መስማት አለባቸው። ከዛ በኋላ

ቁመት ላይ እስ እንዴት ነህ? ሲክስቱ ነኝ። አዎ የምትወደው የሚወዱት አይነት ነገር ነው ያለ አይ ሲክስቱ ከሆንክ በጣም አሪፍ በቃ ጥሩ ነገር ነው ያለ አይ ብር አይጠፋም። አያችሁ ሱስ ከሌለበት ክሪስ ሳንቲም አለ ጋራንቲ። አሜሪካ ነገር ሱሰኛ ካልሆንክ ገንዘባለች። በእርግጠኛው ኝን ማወር አሜሪካ ወንዶቹ መሰክራለሁ አለ ሀዩ ሀዩ ቤተሰብ ነው። ወንድ ልጅ እኮ ገንዘብ ሲኖረው እኩል ለራሱ ነው አቴንዶ ተ እኔ አሁን ሀብታም ስለሆነ ይሄ ሰውዬ ሀብታም ነው ብዬ ኢምፕሬስ የሚያደርገኝ ነገር የለም። ያንተ ሀብት ያንተ እውቀት ኢምፕሬስ ሊያደርግ የሚችለው ስታካፍለው፣ ስሰጠው፣ ሼር ስታደረግ ነው። ካልሆነ የራስ ነገር የራስ ነው። ሁን መሰረሻ አብዛኛዎቹ አሁን ለምሳሌ ፊፍቲ ሴንት አሜሪካን ሀገር ሚሊዮነር ነው፣ አም ሶሪ ሚሊዮነር። እና ሴት ልጅም በጣም ትሪክ ያደርጋል። የፈለገችው ቫኬሽን ይወስዳታል፣ ፈታ ያደርጋታል፣ እስፖል ያደርጋታል። ግን ይሄ በገንዘብ ደረጃ እንዲያካውንት ውስጥ ምናምን ማስገባት እንግዲህ አያደርግም። ግን እንደፈለገች ያዝናናታል። ከሱ ጋር እያለች ከሱ ጋር እያለች አለምን ያሳያታል ከዛ ውጪ ግን ፈለጥ አለብሽ ለጠብ ይባል አይሰማም። አብራው እያለሽ ትሪት ካደረጋት ኤክስፕሪያንስ እኮ ፎርም ኦፍ ማኒ አንተ ጋር ሲመጣ ኤክስፕሪያንስ የምታደረገው ነገር አለ፣ ገባህ? በካሽ ተሰጠህም በኤክስፕሪያንስ የተሰጠህም ገንዘብ ገንዘብ ነው። ቫሊዩ አይቀይም። ትክክል። ወንድ ልጅ ያ ነገር ግን ቫሊዩ አንተ ጋር እኔ ጋር ሸር ሲያደርግ ነው እንጂ ለምን በወርቅ ሄሊኮፕተር አትሄድም? አለያልኩት የሚሄደው ምንድነው? ወንድ ልጅ አሁን ለወንዶች እውነት ስሙ ሊደብራችሁ ይችላል። አፕራምስ ዩ ከሱስ ከጸዳ ሀብታምን የሚያስቸግር ብዙ ነገር የለም። ንገራቸው ያ፣ ንገራቸው ያ። ከሱስ ራስን አጽዳ። ከሱስ ለመጽዳት ምንድነው የምታደረገው መሰለ ቃል አለ። ጓደኛ ቀይር። ኮልኮሌ ሱሰኛ ጓደኛን በአናት ህይወት መቀየር እፈልጋለሁ። በአሁን ሰዓት ክ ምንም ኤክስኪውዝ አታርግ። በቃ እኔ ሱስ አስጠልቶኛል፣ አልፈልግም። አቶ አልከነሱ ጋር ጨረስ። የምትለፋውን ገንዘብ መልሰ የምትጠፋበት ከሆነ በሱስ ወት ፖንት ደግሞ የሀበሻ ሱስ የሚያስጠላችሁ አንድ ሱስ አይደለም ያለው። ሲጋራውንም፣ ጫቱንም፣ መጠጡንም፣ ሴቱንም፣ ቁማሩንም ሙሉን ነው የሚይዘው። የሚቀረው እንኳን የለም። ጅብ ነው። ኢየሱስ እንኳን ሆዳም ነው። ኢየሱስ ሆዳ ጋር ይሄ ጫቱን፣ ሲጋራውን፣ መጠጡን፣ ሽሻውን፣ ሴቱን፣ ቁማሩን አንዱን እንኳን አይታው። ስለዚህ እንዴት አይደክረት? ብዙ የደከረተው በዛ ነው። ሀበሻ ወንድ ድክርትርቱ የወጣው ይወጣ። ስለዚህ ያ ነገር ካስተካከለ አብሶሉት ብዙ አይቸገርም። ስለዚህ ነው እንግዲህ እኔ ኢን ፊው ዴይዝ አርባ ሰባተኛን ቆረጥማለሁ። መንገድ ላይ ብታሆኝ አጋራንቲ አርባ ቤት እንኳን አታስገቡኝ። ታለውንክ ዩ እና ከስምንት ቀን በኋላ ምናምን ነገር አርባ ሰባት ከኔ ማያጅ ዳ ስለዚህ ወንዶች ከእርሱ ውስጥ ሰውነታችሁ ምናችሁ ምናችሁ አሾይና ነው የሚሆን ከሱሳ ሴቶችም ለፋሽን ብላችሁ ሺሻ በጣም ሙድ ይዛችኋል። ከሲጋራ የበለጠ ጉግል ብዙዎቻችሁ የምታጨሱት ጉግል ማድረግ አችሉም። ለነገሩ እርግጠኛው እኜ ነው የምናገረው ጉግልን አታውቁትም ሺሻ የምታጨሱ እርግጠኛው እኜ ልንገርሽ፣ ጉግል ማድረግ አትችሉም። ጉግል ትሞንስ አንድ ሺሻ ሀያ ሲጋራ ማጨስ ማለት ነው። ሀያ ሲጋራ በአንዴ ማጨስ በእውነት ነው የምናገረው። እና ብዙ ጊዜ ሴቶች ይህን ሳያቁ ጠረኑ ደስ ስለሚል ብቻ ይሸወዳሉ። እና ጉግል ጉግል አድርጎ ዩቢ ፈር ስለዚህ ሱስ ሱስ ቆንጆ የለው ሱስ አሪፍ ነገር የለው። ክሪስ በዚህ በዚህ ያደነኩት አሁን በእውነት ያደነኩበት ትልቁ ነገር ክሪስ፣ ሱስ ውስጥ ከሌለበት አንበሳ ነው። ባለፈው ሲያወራ ሁለት ዓመት ሆነኝ ካቆምኩ ምናምን እያለ ነበረ። ከዛ በፊት ነበረ ጨርሷል ማለት ነው። አሁን ዋንስ ነዋል እንዳልኩሽ፣ በሶስት ወር ሊሆን ይችላል በስድስት ወር ከሰዎች ጋር ከተገናኘው የሆነች ዋይን ይዤ ቁጭ እላለሁ ለበዓሉ ድምቀት እንጂ ፍላጎቱ የለኝም። ለምን እንዳልኩሽ እኔ ሰክሬ ተውላ ግጄ ጉድ መሆን አልፈልግም። አሁን ነው ውስጥ ገሞ ነው በኋላ መጠጥ አሳስቶ